ተሳዳቢ አይፈራም ማትሳደቡ ከሆነ ሀይሎሊት ወርዳችሁ ከነሱ ሌቭል ቁጭ ማለቱ ነው እንጂ ሞኝ ናት እኮ እነሱ ደግሞ አይ አንችልሽም ይሏታል አይ አንችልሽም ይቅርብን ምናምን ይሏታል እንድታሙኝ ስትላቸው ማለት ነው እና እኔ ግን በነገራችሁ ላይ ቤታ ይዋናት ኖቲስ ግን አድርጋችኋል። እስኪ ከድሮ ሪሌሽንሽፑን ጀምር። ከድሮ ቤታ ከኪዲ ጋር ነበረች። ከኪዲ ጋር ሆና ከኤልሻዳይ ጋር ሆና ሄለን ወርቅዬ እርግጥ አርጋት ነበር። ሄለን ወርቅዬ ለማን አግዛ? ለኔ ኤልሻዳይ አገዛ አይደለ? ከዛም በኋላ ፍሬንድሽፑ ዲዞልቨድ ሆነ። ከዛም በኋላ ደግሞ ሊያሾ ጋር ሆነች። ሊያሾ ለዩቱብ ማጣጦፊያ ጂጂን ዩቱብ ላይ ስሰድባት ከጂጂ ጋር ሲሰዳደቡ አንቺ የቲክቶክ የሊያሾ የቲክቶክ ብራንች ሆነሽ ምንም ነገር እንትን ሳይን ጂጂ ክያም ስሰድቢ ነበረ። ለማን አግዘሽ? ለሊያሾ አግዘሽ። ከዛም በኋላ ኪዲ ነበረች ጓደኛሽ። ከዛን ኪዲ ኤልሻዳ መረጠች፣ ተጣላችሁ። ከዛን እንዲቦራ ሊያሽ ለዲቦራ ግዘሽ ማንን ያልሰደብሽው ነገር አለ? ይህን ወርቅ የራሱ ያንን ብር ሳትዘረፍ ሳትሰረቅ እርግጠኛ ሳቶኝ አብረሽ አትቆምሽ እና አይ ቲንክ ይሄ ሮንግ ፕላትፎርም ላይ ሪል ራስሽን ይዘሽ መጣሽ። ችኩልነትሽ፣ የዋህነትሽ ቶሎ ደግሞ የምትደረቢው ለምሳሌ ድሮ እነዚህ ስትልሽ ስትሳደቢ ምናምን እነ ኬዲ ዝም ብሎ ነበር የሚያዩሽ። እነ ኤልሹ ዝም ብሎ ነው የሚያዩሽ። ዲቦራም ዝም ብላ ነው የምታየው። ከዛም በኋላ እነ ማንዳት እንሄለንም አይሳድቡም። አንችንሽ የምትሳድቢው ተበላሽ። እሱ ጋር የዋናትሽ አስበላሽ። አሁን መክርሽ ብቻሽን ቁሚ አሳያቸው። ብቻ እንደመቆም ብቻ እንደመሆን ራስን ማለማመድ ጥሩ ነው። ቫሊዩ ያንቺን ፍሬንድሽፕ ቫሊዩ የሚያደርጉትን ልጆች ደግሞ ራስሽን ክበቢ። ከነሱ ጋር እርስቶክሬሲ እኮ ዛሬውኑ ከሊያሾ ጋር ተነጋግራ ዛሬውኑ ሊያሾ ከኤልሻዳይ ጋር ወጣች። ዳመንስ እኮ ቢሃይን ደሲን እየቀመሩላት ነበር፣ ቢሃይን ደሲን ላይ እየጎኖጎኑልሽ ነበር። እንደገና ይቅርታ መጠየቅ ትልቅነት ነው። ላንቻው መዋረድ ሊመስልሽ ይችላል። እስፔሻሊ ከዚህ በፊት የለም ልጅ ልጅ ነበርሽ፣ ልጅ ነበርኩኝ ምናምን አልያንስ ፈጥረው ሊደፏት ልጅቷን ብቻዋን አሁን ቁ ብቻዋን የቆመችው እና ይቅርታ መጠየቅ አይጥልሽም፣ ከፍ ነው የሚያደርግሽ። በነገርች ላይ እስፔሻሊ ያጠፋሽው ጥፋት ካለ ያጠፋሽው ጥፋት ካለ አልያንስ ለምሳሌ ማህበረሰብን ከተሳደበች ነው አይ ዋዝ ያንግ አም ሶሪ። ገብቶሻል። ሌሎች ሰዎችን ስፔሻሊ ደግሞ ማይነኩ ነገሮችን ከነካካሽ እነሱን ብልሽ ሞቮን አድርጊ። ስታርሻይንሽ ሂዩጅ ፕላትፎርም አለሽ፣ ብዙ ሰው ይወድሻል። አሁን ግን ብዙ ሰው ሊጠላሽ የሚችለው አጋጣሚ የሚመጣብሽ። ቤታዬ ስሚኝ፣ እኔን እኔ ታላቅሽ ነኝ ስሚኝ። የሚጠላሽ ሰው የሚደክመዋል። ቢኮዝ ቀን በቀን ንጭንጭን አታምጪ እንዲያረጉኝ እንዲሆንኩኝ እንዲሆንኩኝ ሳይሆን ከብቶሻል። ዲል ማድረግ ያለብሽን ዲል አርግ። እንደሴት መተሽ፣ ተጫውተሽ፣ ስቀሽ፣ አምተሽ፣ ቦጭቀሽ ምንም አድርገሽ ሲሆን ፕላትፎርምሽን ሰው ወዶ ፎሎ በሚያረግሽ መልኩ ነው እንጂ ፕላትፎርምሽ ወደ ለቅሶ ቤት እየተቀየረ ነው አሁን። እያየዎች እኔን አንቺ ነበርኩኝ እንዲያረጉኝ እኔ ይሰለቻል ለቅሶ ሰው እኮ እዚህ ቲክቶክ ለሚመጣው ችግሩን ለመርሳት ነው። የኔ ቆንጆ ችግርሽን ይዘሽባቸው አትምጪ። እና ይሄ ነው ይሄንን አድርጌ አሁን አሁን ስትሳደብ አላይሽም፣ አላይሽም እንደ ድሮ ሰው ደግሞ እንዲህ ሲጣላ ምናምን ላይቭ ላይ መጥቶት እዚህ ልሻል ሰውን ስድብ አታስታጥቂ ለምሳሌ ቺ ዜድ የምትባል ከንቱ አለች አይደላች? እሷነ ቺጂን እንዲህ ስትያት ትናደዳለች ምናምን። ሰው ደግሞ በቃ እንደማይችልች ልክ ስታውቂ፣ ዊክ መሆኑን ስታውቂ ታይ ታይ። ለምሳሌ ተሴ የሚባል ወልጅ እስከ መቃብሯ አታሳጁ። ያ ተሴን ያነሳሳችሽ ኪዲናት፣ ያ ተሴን ያነሳሳችሽ ኪዲናት፣ እሱን ተይ። ቤታ ልትታረቅ ነው ከማከኔ ጋር እኔና ቤታ ታረቃለሁ። ጉቺን ሊንክ እናድርግ በ ጥሯት፣ ጉቺን ሊንክ አድርጊኝ በ ሪኩዌስት ላኪ በ እና ለሰው ብለሽ አትጣይ፣ ለሰው ብለሽ አትጣይ ወለዴ ነው። ለማንም ብለሽ ፕላትፎርች ቢግ ስለሆነ ይቅርብሽ አያስፈልግም። ማን ይወደዳል እዚህ አፕ ላይ ጀኖንሊ ላይክ እኒያ መወዳቸው ሰዎች አሉ። ጀኖንሊ መወዳቸው ሰዎች አሉ። እና ግን ሰላም ወደ አንቺ የሚያመጡትን ሰዎች ራስሽን አቅርቢ። ሰላም ወደ አንቺ የሚያመጡ ሰዎች እንጂ ይሄ ጥልን ይሄ ኔጌቲቭ ኢነርጂ የሚያመጡ ሰዎችን ሽሽ። ይሄ ስድብ እንድትሳደብ የሚገፋፉሽ ሰዎች ያመቻቹሻል። ሰላም ወደ አንቺ የሚያመጡ ፖዚቲቭ ኢነርጂ ወደ አንቺ የሚያመጡትን ስትሰደብ አትስም ሄደሽ። እኔ አሁን ስሰደብ ምንድን ነው መሰላችሁ ማድረገው መዝሙር ከፍቼ እኔ አሁን ተቆራርጦ ይመጣልኛል እንጂ ቁጭ ብዬ ሙሉ ረገጣ ስለ ሬ ልሰማ ልሰማ ተቆራርጦ ከመጣ መልስ ይኖራል። ተቆራርጦ ቪዲዮ ከመጣ ካልመጣ ግን ወይ ባዘ፣ ለምን ነው ቁጭ ብዬ የምሰማችሁ? እውነት እኔ አሁን ስረገጥ እና ልጆቼን ይልሰ ቡባ ይሙት የምሬ ነው። ስረገጥ መዝሙር ሰማለሁ። መወዳቸው ሰዎች ከደውላለሁ። እኔ ዲርሊ ፖዚቲቭ ነገር የሚያመጡልኝ ታይ የሚሉኝ እስፔሻሊ እኔ ጎጎ ይሄን አርጊ አርጊ የሚሉኝ ሳይሆን ታይ የሚሉኝ ሰዎችን ነው ምቀርበው። ተራፊ አሁን ተታረቂ፣ አሁን ባለፈው በከዳልች አገባ በነበረው ግርግር ይሳ ተታረቂ፣ ቅርታ ጠይቂ እሱ የሚጠይቅሻል እነዚህ እነዚህ እንጂ እምበይው ሂጅበት፣ ግቢበት፣ ውጭበት ምናምን ጠላትሽ ነው። እስፔሻሊ ደግሞ እነሱ አብሮች ሳይሳደቡ ከዚህ በፊት ጓደኞች እንዳደረጉሽ አብሮዎች ሳይሳደቡ አንቺን የመስዋዕት በግ አርገው አቅርቦሽ አንቺ የምትሳደቢ ከሆነ ዮርሶ። አሁን አንዳንድ ሰዎች አሉ፣ ወጥተው እኔን አይሰድቡኝም። ወይ ጫልቱን ይልካሉ፣ ወይ ጂጂን ይልካሉ፣ ወይ የሆነች እንጀራ የምትጋግር ሴትዮዋለች፣ እሷን ይልካሉ። ወጥተው መቅደስ ብሎ እኔን ወይ እንቁርቲ ወይ ልዕልቲ ብለው ወጥተው አንቺ እንደዚህ እንደዚህ ብሎ ቢሰርቡኝ፣ ወይ ደግሞ ከፍለውም አሰድቦኛል እና ጅሎች ግን ከኋላ ኢንስቲጌትድ ይደረጉና ወጥቶ ይሰደባሉ። ጂጂክያ ሁለት አመት ረገጥኳት በዚህ ምክንያት ድፍን ሁለት አመት። ጂጂ መጀመረችው ነገር አይደለም እኔና እሱ ጂጂ የተጣላ ነው። በነገራችሁ ላይ ይቀጥላል። ይሄ ፊውድ እስከቀጠለ ድረስ ረገጠው ይቀጥላል። መዝገባ ማለት አልተራግጥኩም እኔ ረገጥ አልችልም። ቆሻሻ ነው ማረግጥም ላይ ነገሩ ቆሻሻ ነው ግን ብዬ አወራለሁ፣ ቆሻሻ ነው ይሁ ምናምን ብዬ አወራለሁ እንጂ ቆሻሻን አረግጥም። እና ምን ለማለት ነው ኢንስቲጌት የሚያደርጉት ስስ ኒ ይቀጥላል። ልጄን እንደወለድኳት ነው። በነገር ላይ ኔክስት ር ኔክስት መንስ ልጄ ሁለት አመት ትሆናለች። እንደወለድኳት ነው የጀመረው ፊዱ እና ይህንን ነው ብለው እነዚህ እንጀራ ጋጋሪዋ አሪፍ ቆንጅዬ ናት፣ ታስጠላለች ብያል፣ ተናገርኩም ፊልተሯ ግን የሞቱ ሰዎች ነው እና መኪር ሳር ስሊፒንግ ነት መኪር ሳር ስሊፒንግ እንደገና አማርኛ አይሰሙም ቴንጋድ እና ይህን ፖዚቲቭ ነገር የሚያመጡልሽ እንዲህ ተባልሽ እንደዚህ ተባልሽ ምናምን ሲሉሽ መጠቀሚ ሰዎች መጠቀሚያ አትሆኚ። ቤታይ የምሬን ነው የምልሽ፣ የሰዎች መጠቀሚያ አትሆኚ። አንቺን የሚመጡት ሰዎች ሊጠቀሙብሽ ነው። በፕላትፎርምሽ ይጠቀማሉ፣ ገብቷቸዋል። ሞርቪው ያገኛሉ። እኔ ራሱ እኮ ሰላሳ ሺህ ፎሎወር ምናምን እያለኝ እኮ ባካቸው አንድ አምስት ሺህ ፎሎወር ፈልጋለሁ ብዬ ቤት አለ በረገጥረገጥ ማድረገው ከዘን አምስት ሺህ ፎሎወር ያገኛል። የምሬን እኮ ነው የምልሽ ቤታ ልጆቼ እኔ ነሽ በልጆቿ ማለች ቤታ በእግዚአብሔር በ በልጆቹ አምላለች ሰው በልጁ ከማል አይዋሽም እግዚአብሔርን ልጄን ካልኩኝ አልዋሽም እኔ ደግሞ አንድ ጥያቄ ጠቀሽ ልልቲ ካልወጣሽ ጥያቄውን አልመልስም አይደለም አይሰማም ስልኩ አልሰማ ብሎ ነው ከአንቺ በፊት ራሱ ፊቷን ሸፍና ነው የምታወራው እግዚአብሔርን አይኖ ሜሪ ይወልሽ ልንገርሽ ልልቲ ማለት ነው እኔ እናንቺ ከዚህ በፊት ታስታውሽ እንደሆነ ተጣልተን አስር ጊዜ የተጣላ ምናምን እናወራ ነበር

ከእሷ ጋር እሷ እኮ ቱኮ ብዙ ችግር አለባት መሽተኛ ልጆችም አሏት ብለሽ ቁጥብኝ እየሰማችሁ ነው። ወርሸት ነውበቼ ለምን ደማለት ታውቂያለሽ፣ አሜሪካን ሀገር ነው የምኖረው። አምና ዳም ይሄን ያክል ምን ያህል እንደሚያስጠይቀኝ አቃል። ስፔሻል የሆኑ ልጆችን መተሽ ብትናገሪ ጉጪ እሷ በነፃ ጠበቃ ቁባን መክሰስ እንደምትችል አቃል ገብቶሻል። ልጆችንም መናገር እንትን ማለት አትችልም። ቡሊ ማድረግ ምናምን አይቻልም። አቋ አለ ሀገሩ በተሻለ ይሄን ያል ደደብ አይደለም። ልጆችሽ በሽተኛ ናችሁ በጭራሽ አልኩኝ። እንዳውም ማስታውሰው ልንገርሽ፣ የሆነ የሎዛን ልጅ ተናግሪያት፣ የሎዛን ልጅ ተናግሪያት። ከዛ አንቺ ኮመንት ላይ መጥተሽ እንትን ስት፣ አንድ ሰው አንቺን የሚያውቅ ሰው ነው እንዳትናገሪ የሆነ ከአፍሽ ነጥብ ልታስጠልሽ ነው። እንዳውም በጣም ተናድጄ ልናገር ስል ነጥብ ልታስጠልሽ እንዳትናገር ብሎ ከዛ ወዲ አንድ ቀን የልጅ አንስቻላ ካለሽ ግን አምጪ ነው መረጃ። እንዳላንተ ሪካርዶ ያለኝ አይመስለኝም ግን ወርድ ባይ ወርድ ነው የሰማሁት። አሁን ምን መሰለሽ ቤታ ሰው አሁን ባለፈበት ነው በዛሬ አመት ታሪኩ እኛ መፍረድ አንችልም። እግዚአብሔር እንኳን አይፈርግም። ዛሬ በቆምንበት ነው እግዚአብሔር ራሱ የሚፈርጉብን። እና ያለፈው አልፏል እና አሁን ከረንትሊ ያለሽ እንትን የተሳደብሽልና እዚህ አሁን ከረንት ሰው ከረንትሊ ባለበት ነገር ነው ጀዝ ልናደርገው የምንችለው እና ባኬን ፎርስም መገለባበጡ ዛሬ ቅርታ ነገ ደግሞ እንዳንዳንድ ቡና ፊ ወንዶች እንደዚህ አላየውብሽም። እና እኔ ከተናገርኩሽ ካስከፈውሽ፣ ስፔሻሊ ቤተሰብሽን ከነካው፣ ስብዕናሽን ሴትነትሽን ካዋረድኩ በመጣን ቅርታ ማለት ወዳለው ይቅርታ ማለት መሸነፍ አይደለም፣ ከፍ ያደርጋል ይቅርታ መጠየቅና። ስለዚህ እኔ ማለት ምችለው ከረንትሊ በዚህ በሆነው ነገር አጠፋው ይቅር ስበናሽ እስፔሻሊ ጋለሙት ምናምን ብ ሰድባችሁ ነበረ እና ቆንጆ ሴቶ እንደዛ የሚባሉት ሚገባሽ ቢሆን ና አንቺም ብቻ ላልኩት ይቅርታ ኦኬ ጥሩ አውርተሽ እንጭ። እኔ ደግሞ ምልሽ ማለት ነው፣ ይቅርታ መጠየቅ ትልቅነት ነው እንዳልሽ ትክክልለሽ። ይቅርታ ለጉችም እያልኳን ነበር፣ ይቅርታ የሚጠይቅ ሰው ትልቅነት ነው። እሱን እቀበላለሁ። ግን ማንኛ እኔ አሁን ካየሽ እኔናንቺ መሰዳደብ እንችላለን አይደለ? አረ እኔ ማፋለኝ አንቺ ማፋለሽ። ብዙ ጊዜ እንዳሁን ካየሽ አልመልስም ትቻለሁ። ይሄም ልክ አንቺ እንዳልሽ ይቅርታ መጠየቅ ፍራቻ አይደለም እንዳልሽ፣ እኔም አለመናገሬ ፍራቻ ሆኖ አይደለም ግን እዚህ ቲክቶክ ላይ ስለሰለቸኝ እና ይቅርታሽን ችግር የለውም፣ እቀበላለሁ። ግን እኔ ይቅርታ የምጠይቅሽ የልጅሽ ያልሽውን ቪዲዮ እዚህ ቲክቶክ ላይ ፖስታል ካመጣሽ ከእነ ልጆችሽ ይቅርታ ጠይቅሻል። ማርያምን ማርያምን በጆሬ ነው በቃ በቃ ባትያትም ብትያትም፣ ግን ይቅርታ በይ። በቃ እሷ ይቅርታ አለችሽ አይደል? በእግዚአብሔር እንደው በቁልጅ ይገባል ብለሽ ነው። ጉቺ፣ እሺ እኮ ነው ያልኩት። ችግር የለውም። በቃ በቃ፣ ይቅርታ በያት። በእግዚአብሔር በእናትሽ፣ በቃ እሷ ይቅርታ አለች አይደል? በእናትሽ እንደው ባሸዋው ሚካኤል ይዥሻለሁ። በእግዚአብሔር እንዴ ጉቺ፣ ማርያምን። እሺ ምንም ካልኳት ነው። በቃ ይቅርታ በያት፣ እሷም ይቅርታ አለች። አንቺም ይቅርታ በያት። ትማማቾች ናቸው። አለቀ በቃ። ሰው ይጋጫል። ከእሷ ካነሱ ወንዶች ጋር እንድትመላለስ አልፈልግም እስፔሻሊ ከዮናስ ቦሎዳ ደጋ። ማሪ አሁን ይውልሽ ፍሌልቲ አሁን ያንቺና የእሷ ጉዳይ ነው። ያንቺና የሷን ጉዳይ ጨርሱ፣ ገባሽ? ያንቺና የሷን ከሱ ጋር ደግሞ ያለው ሌላ ነገር ነው። ወይ በሌላ ቀን ይስማሙ ይሆናል ይታረቁ ይሆናል። አሁን ዋናሃን ያለምስ ምስምንነጉች ነው። ህይወት መንገደኛ ነው። አታውቂም፣ ቤታዬ እርግጠኛ አትሁኝ። በህይወት ምን እንደሚፈጠረው አታውቂም። ብዙ ተደራርሶ ላይ ያሉ ነው ለምንድንች ማለት እችላለሁ፣ እንደዛ ብለሽኛል። ከሰላም ጋር ስ ይሄ እውነት በቃ የእናንተን ነገር ቤታዬ በእግዚአብሔር ይቅርታ እሷ በቃ ለሁሉም ሴትነትሽን የነካው ለመሰለሽ ክብርሽን ለነካው ሁሉ ይቅርበኝ ብላለች። አንቺም ደግሞ እንደዛ እንዲሰማሽ እንኳን ካደረኩት ይቅርታ በያት ብትይም ባይህን ያህል አስፈላጊነቱም አልገባኝ። እኔ ጉቱ ልንገርሽ፣ እኔ ጉቱ እግዚአብሔር ምስክሬ ነው። ምንሽ እኔ ንቀት ሆኖ ወይ ምናምን አለማለት ብዬ አይደለም። ንቀት ይዞኝ ጥጋብ ይዞኝ ምናምን አይደለም። ማርያምን፣ ግን በቃ ይሄ በልጆች አለችው ነገር እኔ በቃ ካላበድኩ በስተቀር አልለም ብዬ ስላሰብኩ ነው። ገባሽ? ይኸውልሽ ቤታዬ አንቺ አላልሽም አይደል? እሷ ግን እንደዛ ተሰማት። እንደዛ እንዲሰማት ስላረሽተሰምቶ ሳይሆን ልጆቼ የሞቱ በልጆቼ እንግዲህ ነፍስ ምዬ አሏሽ፣ እና እንደዛ ነው የተባለው፣ ግን ማለት ቀመቀም ሰማው ቃላቶች ግን አንዳንዴ ነው ሳናስበው ነገሮች ቃላቶች ይወጣሉ፣ ምናምን እና ይሄ ደግሞ አንቺን አንድ ስቴፕ ከፍ ያደርግሻል እንጂ ምንም የሚፈጠር ነገር የለም። የሀገር ሄደች ውስጥ ሽቂም የለም፣ ቅሬታ የለም፣ ምናምን በቃ ይሄ የሶሻል ሚዲያ ሆኖ ቦታ ነው። ብዙ ተባብለን የሚቅር ተባብለን የለ ገና ከዚህ ፊት ፊት ከዚህ ብዙ የሚጠብቀን ነገር እኮ አለ። ሰው ከአባቱ ገዳይ የሚታረቃል። ስለዚህ በቃ ጥሩ እህትማማቾቹ። እኔ አዎ ከሰው መጣላት ራሱ ሰላም ማጣት ነው። ጠዋት ማን ምን አለኝ ለማን መልስ እሰጣለሁ ብሎ መንቃቱላ ነው የሚሰለችኝ። ምን ተፖስቷል? ምን ለማን ነው የምናገረው? ማን ነው መልስ የምሰጠው? ማለት ራሱ ሰላም ማጣት ነው። ቤታ እግዚአብሔር። እሺ ችግር የለውም በቃ፣ እኔም ፈትቻለሁ። ምንም ችግር የለም። ያንን ነው ፈትቻለሁ፣ አይደለም ቤታዬ እኔም ሳላቅ አጥፍቼ አስቀይሜሽ ስቼ ከሆነ ይቅርታ አድርጊልኝ፣ ይቅርታሽንም ተቀብያለው ነው የሚባለው ምንድን ፈትቻለ ቅርታይን ተቀበይ እሶኬ ቤታ እና አመሰግናለሁ። እንግዲህ እግዚአብሔር ያክብርሽ እና ይህን ነው የምላችሁ ይቅርታ ከፍ ያደርጋችኋል ትልቅነትን ያሳያል። ጨዋነትን ያሳያል። ተገርቶ ማደግን ያሳያል። ይቅርታ ማለት ውርደት አይደለም። ይቅርታ አጥፍቻለሁ ማለት ውርደት አይደለም። እውነት ነው፣ ከፍ ማለትን ያሳያል። እና አዋረድሽን ነው መንቋን ፈርተር ይረግጧታል እንትን ይህን ታናፋቂ ምናምን ምናምን ይረግጧታል። እኔ አሁንም ይህንን ነው የምለው። እኔ አይ ሆፕ አይ ሪል ይሆፕ በእውነት እኔ ትልቅ ሰው ነኝ፣ የምሬን ነው የምላችሁ፣ ትልቅ ሰው ነኝ። ጨዋ በጣም ያሳደገኝ ጨዋ ውሽ ያሳድጉኝ። በእውነት የምሬን ነው በጣም ጨዋ በፍቅር ያደኩ ስለሆነ እኔ እስከ አስራ ስምንት ዓመቴ ተንበርክኬ ተገርፌ ያደግኩ ነኝ፣ በእህቶቼ። ለእዛውም በእናት አባቴ አይደለም በእህቶቼ በእውነት በጣም ከስታየኋት እና እኔ ምንም መጥፎ ነገር በህይወቷ እንዲያጋጥሟት አልፈልግም። ምንም መጥፎ ነገር የጤና መክል ካለ እኔ ምእታም የሚያይቸ አውቃለሁ በሶስት ሰከንድ ውስጥ እየሮጥኩ ነበረ። ዊልቻር ላይ ስቀመጥ ራሴ ነው ያገኘው ሰው ነኝ። ገብቶች ህይወት ያስተማረኝ ሴት ነኝ። ስለዚህ ዛሬ ከቆምሽ ነገ አልጋሌንሽ። እውነቴን ነው። ዛሬ ያለኝ ካልሽ ነገ ምንም ምንም። ተስፋ የምናደርገው ጌታ ኢየሱስ ክርስቶስ ምጽቱን ነው እንጂ ሌላ ምንም የምንመጻደቅበት ነገር የለም። ስለዚህ እኔ አይ ሆፕ ሺዝ ኦኬ ጤናዋ እውነት፣ ያ ጤነዋ ሺዝ ኦኬ። ዮናስ ሙሉ ነ አይመጠናትም፣ ኦንስትሊ ነው የምነግራቸው። ዮናስ ሙሉ ነ ማለት በፌክ አካውንት እኔ ማወራውን ነገር ኮንተንቴን እየወሰደ ቪዲዮ ሰርቶ የሚፖስት እና እኔ አልኩ የሚል ነው። ላይፍ ላይ ዮናስ እና ጂጂ በፌክ አካውንት እኔ ነው የሚሰሙት ኮንተንት የላቸውም። ይሄ ዳይል ጭንቅላታቸው ተበጥብጧል፣ ግራ ገብቷቸዋል። ስትያቸው ጭምድድ ብለው ጨዋማ ከለር ይዘው በቃ ምንም ሀሳብ የላቸውም ኮንተንት የላቸው፣ ምንም ውሃ የሚያነሳ ነገር የለውም። ዮናስ ሙሉነችን ሰሞን በሰሙት ስለ ቀነኒ ካልተበጠረቀ ሌላ ነገር ማን የሚሰማው ነገር ሰው የለም። ቤታ ያንቺን ስም ዮናስ ካልጠራ ቪው ራሱ ሰባት መቶ ስድስት መቶ ሲገባ ይቸዋል። ስለዚህ ዋይ ወርደሽ ከሱ ጋር አንቺ ቆም። አንቺን የሚሰድበሽ ዮናስ ሙሉና አየርሽን ለመያዝ ነው አንቺ ስትመልሽለት እንትን ወይ ወይቭ ይሄድለታል፣ የሶሻል ሚዲያ አየር ወደሱ ይሄዳል። እና ከሱ ጋር ለምን ትመላለሻለሽ? ዋርስ ስፔሻል አባት ሆና ሰደበኝ ብለሽ ራሱ ትናደጃለሽ። እሱ እኮ ሲሳደብ ያሳደገሽ እኮ ነው። የስድብ አባታችን እኮ ነው። እሱን ሰደበኝ ብለሽ ራሱ ስትመልሽለት አንቺን ዝቅ ያደርግሻል። ወደ ሱ ነው ዝቅ የሚያደርግሽ ሰው አንቺን ከአንቺ በላይ የሆነን ሰው ተናገሪ። ዩቱብ ላይ ሌላ ሰው ቡና እያፈራ ስጋ እየቆረጠ እያጫጫሰ ከሰደበች ጎሩ ዩቱብ ዩቱብ ላይ ሄደሽ ስደበችው። አዶ እንሄዳ አልያንስ ውዜ ኔዋል እኔ እውነትን ይዤ ነው ዞሩ ከማንም አልያንስ አልፈልግም። የሰውን ልጅ ግን እስከ መቃብሩ አላባርም ነው። ቤታ አይ ሆፕ ዮዋር ኦኬ። ምንም ክፋት ነገር ከአንደበትሽ ሲወጣ ሰምቼ አላውቅም። እኔ ደግሞ ተናግሬሽ ነበረ። በአንዳንድ ነገሮች ስላልተስማማን ይቅርታ። እስፔሻሊ ጋለሞታ ላልኩሽ ይቅርታ። አንቺ ጥሩ ሴት ነሽ፣ ሴት ልጅ ነሽ። ጥሩ ቤተሰብ ያሳደግሽ አባትሽ ከሽሆናስ ጥሩ ሰው ናቸው። ስለዚህ እኔ ጋለሞታ ላልኩሽ አም ሶሪ፣ ይቅርታ ሁለት ከልቤ ነው። ይቅርታ። ምንም እኔ የተሸነፍኩት ነገር የለም ይቅርታ በመጠየቅ ሌሎቻችሁ መነገራችሁ ላይ ይቅርታ መጠየቅ ካለባቸው ቅርታ ጠይቁ ስለዚህ ተዋት ስፔሻል ጊቨር ብሬክ እንደዚህ አይነት በጣም ከስታለች እውነት የምሬ ነው አይ ሆፕ ዩአር ኦኬ ቤታ አይ ሪሊ ሆፕ ዩአር ኦኬ እና ስለ ሰልፍ ሞዲፊኬሽን እንትን ተሰራች ፕላስቲክ ሰርጀሪ ተሰራች ዮናስ ሙሉንም ከብልቱ ፀጉር አስነቅሎ ጭንቅላቱ ሊያስደረገ ነው ከአፍንጫው ከብልቱ ከብብቱ ምናምን አስነስቶ ጭንቅላቱ ሊያስደረገ ሰውዬ ነው እና ቤታዮ እራሷን ሰውነቷን ማለት ነው ካልተመቻት ቦዴ ፓርቷን ሞዲፋይ ካረገ ሽዝና ተርቲን ኤኒዋን ሌላን ሰው እስካልጎዳሽ ድረስ ሰውነቷ ላይ የፈለገችውን ነገር የማድረግ መፍት አላት። ርሰር ባዲ ሄር ራይት ሄር ቾይስ ራሷ ገላ ላይ የፈለገችውን ነገር ማድረግ ትችላለች። ዮናስ ሙሉን እኛ ጀጅ ምናደረገ በአንተ ጠላቻ ንግግር፣ በአንተ መገለባበጥ፣ በአንተ አቋም ቢስ የሆነ ባህሪ ጄኔሬሽንን ዳሊዩት አድርገ ይህንን ጄኔሬሽን ጭንቅላት ውስጥ አረም ረሽተግ፣ እዚህም ትክክል፣ እዛም ትክክል ጄኔሬሽን አቋመ ቢስ ጄኔሬሽን ክሬት ስላረክ ነው ጀጅ መናደረገ፣ እንጂ ስለዚህ ላይ ስላረከው ፀጉር አይደለም አይደለም። እሷ ገላዋን ሆዷን አስመጠጠች፣ ቂጧ እንደዚህ ሆነ ምናምን ዳስር ማንንም ሰው እየጎዳች አይደለም። ማንንም ሰው እየጎዳች አይደለም። ካረገችው ለራሷን ያረገችው ሌላን ሰው ህይወት አፌክት የሚያደረግ ነገር አላረገችም አላረገችም። ስለዚህ አይከናጀጅ ጥላቸዋል። እውነቴን ነው። ጥላቻ ንግግር አንተን የምትናገረው እየተገለባበት ከአንተ ኮ በሞተ ሰው ምትነግድ ባለጌ። ስለዚህ እኔ ምንም ጀጅ ላረጋት አልችልም። ሽጋንዱ ዋርኤቨር ሰውነቷ ላይ ኤኒ ካይንድ ኦፍ ሞዲፊኬሽን ቤታዩ ማድረግ ትችላለች። ሌላን ሰው ህይወት አፌክት እስካላረገች ድረስ ዳስናት ማይ ፕሮብሌም። ግን የሆነስ ሙሉ ነው ዛሬ ለእንቁርቲ ጊፍት ስለማይሰጣት ነው ቀንታ ጊፍተሮች ላይ እንትን ያለችው ኔቨር